ባላው ከዚህ በላይ ስማቸው በዝርዝር የተገለጸው ስልሳ ሰዎች ትናንት ህዳር አስራ አራት ቀን ስልሳ ሰባት ዓመተ ምህረት የሞት ቅጣት ተፈጽሞባቸዋል። የቀብር ስነ ስርዓታቸውም በዕለቱ የተፈጸመ ስለሆነ ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም። ከዚያን ጊዜ አንስቶ እንደተጋደልን መግደል ማሸነፍ እየመሰለን ቢሻን በፊደል ቸ፣ ቢሻን በፊደል ሸ እየተናቆርን እየተናቆረን ዛሬ ላለንበት ሆድና ጀርባ ሆኖ የመላየት መንገዳችንን አንድ ብለን የጀመርንበት ያን ጊዜ፣ ዛሬም አልገፋ ብሎን መንገዱም አልተገባደደ እኛም ይብቃ ብለን አላገባደድ ነው። ደም እንደፈሰሰ የፈሰሰው ሳይታበስ ዳግመኛ እየፈሰሰ ይህም ሳይታበስ ሰልሶ እየፈሰሰ ዛሬም አለን ይህ

ደርግ ከመቋቋሙ በፊት የጀመረው የንጉሠ ነገሥቱ ባለሥልጣናት እስር ደርጉም ከተመሠረተ በኋላ ቀጥሎ በኅዳር 967 ዓ ም ከ200 የሚበልጡ የቀድሞ ባለሥልጣናት እስር ላይ ነበሩ። ደርግ ሲነሳ የያዘውን ያለምንም ደም ኢትዮጵያ ትቅደም የሚለውን መፈክሩን ተግባራዊ ለማድረግ የመርማሪ ኮሚሽን ተቋቁሞ ያሰራቸውን ባለሥልጣናት ስልጣን ላይ በነበሩበት ወቅት የሰሩትን ጥፋት እየመረመረ ነበር። መስከረም ሁለት ቀን 1967 ዓ ም አጼ ኃይለሥላሴን ከሥልጣናቸው ሲያስወግድ በምትካቸው ርዕሰ ብሔር አድርጎ የሾማቸው ጄኔራል አማን ሚካኤል አንዶም ከደርጉ ጋር የነበራቸው አለመግባባት እየሰፋ ሄዶ ኅዳር 12 ቀን 1967 ዓ ም አኩርፈው ከሥራ ቤታቸው እንዲቀሩ አደረጋቸው። ከሥራ መቅረታቸውን ያየው ደርግ ወደ ሥራቸው እንዲመለሱ አማላጅ ላከባቸው። ነገር ግን መስማማት አልቻሉም። ደርጉም የቁም እስር ላይ አድርጎ በጠባቂ ወታደሮች አስከበባቸው። መጨረሻቸውን ለመወሰን ደርጉ ስብሰባ ላይ በተቀመጠበት ጄኔራል አማን ለሁሉም ክፍለ ጦሮች ደርጉን አውግዘውና ከሳቸው ጋር ተባብረው ከሥልጣኑ እንዲያወርዱት የሚያዘው ቴሌግራማቸው ደረሰው። ስለዚህ በነጋታው ደርግን በመፈንቅለ መንግሥት ለማውረድ ሴራ ሲጎነጉኑ እንደተደረሰባቸው በራዲዮ ተገልጾ ከስልጣናቸው ተነሱ። የጀነራሉ ከስልጣን መነሳት በህዝቡ ዘንድ መነጋገሪያ ሆነ። በህዝቡ ብቻ ሳይሆን በደርግም ውስጥ የመነጋገሪያ አጀንዳ ሆኖ ለስብሰባ አስቀመጠው። የሽረቱ ውሳኔ ስህተት ነው በማለት የደርግ ቃል አቀባይ እንዲሆኑ በድጋሚ ሾማቸው። ሹመቱን እንደማይቀበሉት ስለተገመተ ለህዝብ ይፋ ከመደረጉ በፊት ከደርጉ ምክትል ሊቃነ መናብርት አንዱ ኮሎኔል ለመንግስቱ ኃይለማርያም እና ሌሎች የደርግ አባሎች በአካል ሄደው እንዲያነጋግሯቸው ተወሰነ። እነዚህ ሰዎች ከመድረሳቸው በፊት በሰባት ሰዓቱ የእንግሊዝኛ ዜና ላይ ሹመታቸው ስለተነገረ ሰዎቹ ሲደርሱ ጀነራሉ ሹመታቸው ሰምተውኑ ተናደው ጠበቋቸው። ሊያነግሯቸው ሲሞክሩ እኔ የማንም ወሬ አመላላሽ አልሆንም ብለው መለሷቸው። ስለዚህ የበለጠ ችግር እንዳይፈጠር በማሰብ ዜናው በአማርኛው ዜና ላይ እንዳይቀርብ ተደርጎ ደርጉ እንዲወያይበት ተደረገ የጄኔራሉን ጉዳይ ደርጉ ለመወያየት ሲሰበሰብ በዚያውም በታሰሩት ባለሥልጣኖች ላይ ውሳኔ እንዲሰጥ ሁለቱ የደርግ ምክትል ሊቃነ መናብርት ሐሳብ ሰጡ። ጉዳያቸው በመርማሪ ኮሚሽኑ ስለተያዘ የኮሚሽኑን ውሳኔ እንዲጠበቅ ሐሳብ የሰጡ አባላት ቢኖሩም ሁለቱ ሊቃነ መናብርት እየተቀባበሉ ሰራዊቱ እነሱን አስሮ መቀለብና መጠበቅ ስለሰለቸው ሊረሽናቸው ተዘጋጅቷል ስለዚህ እኛ ቀድመን ውሳኔ ማስተላለፍ አለብን ብለው ጉባኤውን አስጨነቁት። የተለያየ ሐሳብ ከተሰነዘረ በኋላ በድምፅ ብልጫ ከሁለት ሦስተኛው በላይ የሞት ድምፅ ያገኘ እንዲገደል ወሰኑ። በዚህም መሠረት 59 ሰዎች ከሁለት ሦስተኛው በላይ ድምፅ አግኝተው ሞት ተፈረደባቸው። ጄኔራል አማን እጃቸውን እንዲሰጡና ከሌሎቹ ባለሥልጣናት ጋር እንድታሰሩ ይወጣል ተስማሙ። ግን እርምጃ እንዲወሰድባቸው ተወሰነ። ጀነራሉ እጃቸውን ላለመስጠት ተኩስ ሲከፍቱ ከቧቸው የነበረው ጦር በመድፍ ቤታቸውን ደርምሶ ሲገባ በሽጉጣቸው ራሳቸውን አጥፍተው አገኛቸው። ኅዳር 14 ቀን 967 ዓ ም ከጀነራል አማን ሚካኤል አንዶም ጋር ከተረሸኑት 59 ባለሥልጣናት መካከል ጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተወልድ ወንድማቸው አካለ ወርቅ ሀብተወልድ ጠቅላይ ሚኒስትር ልጅ እንዳልካቸው መኮንን ለኦል ራስ አሥራተ ካሳና ሪር አድሚራል ለኦል እስከንድር ደስታ ይገኙበታል ደርግም ያለምንም ደም ኢትዮጵያ ትቅደም የሚለውን መፈክሩን ከአምስት ወር በላይ ይዞ መቆየት ሳይችል አገሪቷን በንጹሐን ደም በግፍ ማጠቡን ሀ ብሎ ጀመረ 1967 ዓ ም የደርግ ወታደራዊ መንግስት ስድሳ የሚሆኑ የቀድሞ መንግስት ባለሥልጣኖችንና ወታደራዊ መኮንኖችን ያለ ፍርድ ልክ በዛሬው ቀን በግፍ ገድሎ በቀድሞ የአዲስ አበባ ወህኒ ቤት ግቢ ውስጥ በጅምላ ኖራ አስነስንሶ ቀበራቸው። እንዲህም ከሆነ ዘንድሮ 151 ዓመት ሞላው። ኅዳር 14 ቀን 1967 ዓ ም ደርግ ጽህፈት ቤት በጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግስት በጠቅላላ ጉባኤና በቋሚ ኮሚቴነት፣ ንዑሳን ኮሚቴነት የተዋቀሩት እና ስልጣን በብቸኝነት ይዘው ያሉት ቡድኖች ለፖለቲካ እስረኞች የፖለቲካ ውሳኔ ለመስጠት በዚህ ቀን ደርግ ጽህፈት ቤት ጠቅላላ ስብሰባ ተቀምጠዋል። ሰው መግደልን አጀንዳ አድርገው ተወያይተው ለመግደልም ተስማምተው በእነርሱ ቁጥጥር ስር የነበሩ ሰዎችን ፊውዳል መኳንንትና መሳፍንት ስለሆኑ ደማቸውን የንጹ ሰው ደም እንደፈሰሰ አንቆጥረውም፣ ጨቋኞች ናቸው በማለት እንዲገደሉ በአንድነት ወስነው በአዲስ አበባ ወህኒ ቤት ውስጥ 59 ዘጠኝ ሰዎች በጥይት ተደብድበው እንዲገደሉ አደረጉ። ምንም እንኳን በያሉበት ታድ ነው እንዲያዙ ሐምሌ 11 ቀን 1966 ዓ ም በሻለቃ መንግሥቱ ኃይለማርያም የተፈረመ ትዕዛዝ ቢሰጥባቸውም 55ቱ የንጉሡ ከፍተኛ ሚኒስትሮች፣ ጄኔራሎችና ከፍተኛ ኃላፊዎች በፈቃዳቸው እጃቸውን እየሰጡ ነበሩ። ሌተና ኮሎኔል መንግሥቱ ኃይለማርያም የቀድሞው ንጉሥ ቀዳማዊ የኃይለ ስላሴን ባለሥልጣናት ሰብስበው አራተኛ ክፍለ ጦር ካጎሩ በኋላ ጥቅምት 11 ቀን 1967 ዓ ም በሰጡት የንቅናቄ ትእዛዝ ወደ ታላቁ ቤተ መንግሥት እንዲዛወሩ አደረጉ። በወሩ ኅዳር 14 ቀን 1967 ዓ ም በራሳቸው ሰብሳቢነት በደርጉ ስብሰባ አዳራሽ ውስጥ ተቀምጠው ከስብሰባው አዳራሽ በታች ምድር ቤት እና ሌላም ቦታ ታስረው በነበሩ 59 ሰዎች ላይ የሞት ውሳኔ ጣት በማውጣት ምልክት ሰጥቶና ሰጥተው አዲስ አበባ ወህኒ ቤት ውስጥ በጥይት ርምታ አስፈጅተው ሬሳቸው ላይ ኖራ አስነስንተው አፈር እንዲለብሱ አደረጉ። ሟቾች በሰላማዊ መንገድ እጃቸውን የሰጡ በፍርድ ያልተረጋገጠባቸው ንጹሐን ሰዎች ነበሩ። የፈጸሙት ወንጀል ቢኖር በምርመራ ተጣርቶ በሕግ መሰረት እንዲመራ መርማሪ ኮሚሽን ተቋቁሞ ነበር። ከመርማሪ ኮሚሽኑ ሊቀመንበር ለሌተናል ኮርኔል ደገፋ ማሬ በልዩ ጦር ፍርድ ቤት የአቃቤ ሕግ ጽሕፈት ቤት ሹም አድራሻ ተደርጎ ዳር 11 ቀን ሺ967 ዓ ም የተጻፈው ደብዳቤ እንደሚከተለው ይነበባል። ከኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ኅዳር 6 ቀን 967 ዓ ም በቁጥር አ ሕዝባር ደ ሕዝባር ቸ ሕዝባር 6 ሕዝባር 23 25 የተጻፈልንን ደብዳቤ እናስታውሳለን። በ1966 የመርማሪ ኮሚሽን አዋጅ አንቀጽ 10 እንደተመለከተው ኮሚሽኑ ስለ ወሎ ድርቅ ረሃብና እልቂት ባደረገው ምርመራ መሰረት ከዚህ ጋር በተያያዘው አባሪ ላይ በተመለከቱት የመንግስት ባለሥልጣናት ላይ ተለይቶ የተመለከተው የወንጀል ክስ እንዲቀርብባቸው እናስታውቃል። አባሪው ላይ ፍርድ ቤት ይቀርባሉ ሲባል በግፍ ያለ ፍርድ ከተገደሉት ውስጥ ጻፌ ትእዛዝ አክሊሉ ሀብተወልድ አቶ አካለወርቅ ሀብተወልድ ጄኔራል ከበደ ገብረ ልጅ እንዳልካቸው መኮንን አቶ ሙላቱ ደበበ ዶክተር ተስፋዬ ገብረ እግዚ ይገኙበታል አቶ ሰይፉ ማህተመስላሴ እና ደጃ አዝማች ካሳ ወልደ ማርያም በሌላ ዙር ከተገደሉት ውስጥ ናቸው እነዚህ ያለ ፍርድ የተገደሉ ባለስልጣኖች በመርማሪ ኮሚሽን የምርመራው ውጤት መሰረት ይጠየቁበታል የተባለው ወንጀል በ949 ዓ ም በወጣው የወንጀለኛ መቅጫ ህግ ቁጥር 412 የስራ ግዴታን ተግባር መጣስና፣ ቁጥር 509 ችግር ወይም ረሃብ እንዲመጣ ማድረግ የሚል ነበር። የመጀመሪያው በሦስት ወር ሁለተኛው ከሶስት እስከ አስር ዓመት በሚደርስ እስራት የሚያስቀጣ ነበር። የኮሚሽኑ ምርመራ ውጤት የታሰሩትን ባለሥልጣናት በከባድ ወንጀል የማያስቀጣቸው መሆኑን የተረዳው ጊዜያዊ ወታደራዊ አስተዳደር ደርግ ዝም ብሎ አልተቀመጠም። ለልዩ ጦር ፍርድ ቤት አቃቤ ሕግ ጽሕፈት ቤት ኅዳር 10 ቀን 967 ዓ ም በጊዜያዊ ወታደራዊ አስተዳደር ደርግ ሁለተኛ ምክትል ሊቀመንበር በሌተናል ኮሎኔል አጥናፉ አባተ ፊርማ በተላለፈ ትእዛዝ መርማሪ ኮሚሽኑ ባዘዘው መሰረት ክስ እንዳይቀጥል ትእዛዝ ሰጠም። በሃምሳ ዘጠኙ ከፍተኛ ባለሥልጣናት ላይም ማን ይገደል በሚለው ላይ ድምፅ መስጠት ተጀመረ። በስብሰባው ላይ ከጠቅላላ የደርግ አባሎች ከምስራቅ ንዑስ ደርግ አባሎች ከሰሜን ንዑስ ደርግና ከፖሊስ ንዑስ ደርግ በአጠቃላይ 93 ሰዎች ተሰብስበዋል። በዚህም መሰረት የመጀመሪያው ተጠሪ የነበረው የጻፌ ትእዛዝ፣ አክሊሉ ሀብትወልድ ስም ሆነ በ93 ድምፅ ተወስኖ እንዲረሸኑ ተወሰነ። ለመቀጠልም እነ ጀነራል ከበደ ገብሬ፣ ሌተናል ጀነራል ድረሴ ዱባለ፣ ልዑል አስራተ ካሳ፣ ሌተናል ጀነራል አበበ ገመደ፣ ምድር አድሚራል እስክንድር ደስታ፣ ራስ መስፍን ስለሺ ስማቸው እየተጠራ በአብዛኞቹ ላይ 93 ድምጽ ተሰጠ። በዕለቱ በተደረገው ድምጽ አሰጣጥ በ37 ላይ በ93 ድምጽ፣ በሌሎቹ ላይ ከ92 እስከ 51 ድምፅ በሆነ ውሳኔ እንዲረሸኑ ተወሰነ። በአራተኛው ቀን 59 ሚኒስትሮችና ጀነራሎች ተገደሉ። ቀደም ሲል የደርግ አባላት ቁጥር በተለያዩ ምክንያቶች ቀንሶ 93 ደርሶ ነበር። በዚህ ስብሰባ ላይ የተገኙትም 93 ነበሩ። በድምፅ አሰጣጡ ዝርዝር ከፍተኛውን ድምፅ በ93 መቆሙ ይታያል። የስብሰባው ቃለ ጉባኤ በወቅቱ የደርግ ዋና ጸሐፊ በነበሩት በሟቹ ሻምበል ገብረየስ ወልደሃና መጻፉ በፖሊስ ላብራቶሪ ምርመራ ተረጋግጧል። ስብሰባው እንዴት እንደተጀመረ፣ እንደተመራና እንዴት እንደተፈጸመ ከደርግ አባላት ውስጥ እነማን እንደተገኙ፣ ምንና እንዴት እንደወሰኑ ምስክሮች ለፍርድ ቤት አስረድተዋል። በደርጉ የስብሰባ ቃለ ጉባኤ ሁለተኛ መዝገብ የሰፈረው የአፈጻጸም ቅደም ተከተል በአይን ምስክሮች ተደግፈዋል። በውሳኔው መሰረትም አዲስ አበባ ወህኒ ቤት ተገኝተው ሞት የተወሰነባቸው ሰዎች ቅጣቱን በትክክል ማየታቸውን እንዲያረጋግጡ ዘጠኝ የደርግ አባላት ሲመረጡ የደርጎ እስረኛ አስተዳደር፣ የመከላከያ፣ የደህንነትና የሥራ አስፈጻሚ ኮሚቴ እንዲያስተባበሩ በደርጉ ጠቅላላ ጉባኤ ተወስኖ እርምጃው ተወሰደ። በጊዜ ወታደራዊ አስተዳደር ደርግ ወይም መንግስት በጠቅላላ ጉባኤ እና በቋሚ ኮሚቴነት፣ ንዑሳን ኮሚቴነት የተዋቀሩትና ስልጣን በብቸኝነት ይዘው ያሉት ቡድኖች ለፖለቲካ እስረኞች የፖለቲካ ውሳኔ ለመስጠት በዚህ ቀን በደርግ ጽህፈት ቤት ጠቅላላ ስብሰባ ተቀምጠዋል። ሰው መግደልን አጀንዳ አድርገው ተወያይተው ለመግደልም ተስማምተው በነርሱ ቁጥጥር ስር የነበሩ ሰዎችን እንዲገደሉ በአንድነት ወስነውና ውሳኔ እንዲያስፈጽሙ ለእስረኛ ኮሚቴና ለደርግ አባላት ትእዛዝ ሰጥተው ከአዲስ አበባ በሚገኘው ወህኒ ቤት ውስጥ 59 ሰዎች በጥይት ተደብድበው እንዲገደሉ አደረጉ። በአጠቃላይ ኅዳር 14 ቀን 1967 የግድያ እርምጃ የተወሰደባቸው ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ሌተናል ጄኔራል ከበደ ገብሬን፣ ሌተናል ጄኔራል ድረስ ዱባለ ሌተና ጀነራል ሀይሌ ባይ ከዳኝ፣ ሌተና ጀነራል አበበ ገመዳ፣ ሌተና ጀነራል አሰፋ የነ፣ ሌተና ጀነራል ይልማ ሽበሺ፣ ዶክተር ተስፋዬ ገብረ እግዚአብሔር፣ ደጃዝማች ሳህል ወደፋይ፣ ደጃዝማች ሰለሞን አብርሃ፣ አቶ አካል ወርቅ አብቶወልድ፣ አቶ ሙላቱ ደበበ፣ ለኦል አስራ ተካሳ፣ ደጃዝማች ለገሰ በዙ፣ ደጃዝማች ወርቀና ወልዳ ማንኤል፣ ሜጀር ጀነራል ሰዩም ገብረ ጊዮርጊስ፣ ሌተና ጀነራል በለጠ አበበ ሌተናል ጀነራል ታምራት ይገዙ ደጃዝማች ክፍሌ እርገቱ አቶ ነቢዬ ልኦል ክፍሌ ቀኛዝማች ይልማ አባውዬ አቶ ተገኘ የተሻወርቅ ልጅ ሀይሉ ደስታ ጀነራል ወንድሙ አበበ ኮርኔል ሰለሞን ከድር አፈ ንጉሥ አበጀ ደባልክ ሌተናል ጀነራል ኢሳያስ ገብረ ስላሴ ብርጋዴር ጀነራል ግርማ ዮሐንስ ደጃዝማች ወርቆ ንቆ ስላሴ ደጃዝማች አያምሮ ስላሴ አበበ ብርጋዴር ጀነራል ሙሉጌታ ወልደ ዮሐንስ ሜጀር ጀነራል ጋሻው ከበደ፣ ራስ መስፍን ስለሺ፣ ሌተናል ጀነራል አበይ አበበ፣ ሌተናል ጀነራል ደበበ ኃይለማርያም፣ ኮሎኔል ጣሰው ሞጆ፣ አቶ ኃይሉ ተክሉ፣ ልጅ እንዳልካቸው መኮንን አቶ አበበ ረታ፣ ፊት አውራሪ ደምሴ ያላምረው፣ ሌተና ጀነራል አሰፋ ደምሴ፣ ደጃዝማች ከበደ አሊ ወሌ፣ አቶ ሰሎሞን ገብረ ማርያም፣ ብላታ አድማሱ ረታ፣ ሻምበል ሞላ ዋከነ፣ ሜጀር ጀነራል ታፈሰ ለማ፣ ፊት አውራሪ አምዴ አበራ፣ ሪር አድሚራል እስከንድር ደስታ፣ ኮርኔል ያለም ዘውድ ተሰማ፣ ኮርኔል ገዙ የመኑ፣ ሻረቃ ብርሃኑ ሚጤ፣ ፊት አውራሪ ታደሰ እንቁስላሴ፣ ሻምበል ደምሴ ሽፈራው፣ ሻምበል በላይ ጸጋዬ ሻምበል ተስፋዬ ተክሌ፣ ጁኒየር ኤክማን ዮሐንስ ፍታዊ፣ ሻምበል ወልደ ዮሐንስ ዘርጋው፣ ወታደር በቀለ ወልደ ጊዮርጊስ፣ ምክትል አስር አለቃ ተክሌ ኃይሌ ከቧቸው የነበረው ጦር በመርፍ ቤታቸውን ደርምሶ ሲገባ በሽጉጣቸው ራሳቸውን አጠፍተው ከተገኙት ጄኔራል አማን አምዶም ጋር ስድሳ ሰዎች መሆናቸው ነው። የኢትዮጵያ ሕዝብ ለረጅም ዘመናት የወደቀበትን ከባድ የጭቆና ቀንበር ለማስወገድ መስዋዕት ለመሆን የጠነከረ ቃል ኪዳን ከገቡ በኋላ መሀላቸውን አፍርሰው ወታደሩን እርስ በርሱ በማለያየት ደም አፋሰው አገሪቱን ወደ ከፍተኛ ጥፋትና ውድቀት ሊጥሉ ሲሞክሩ ተይዘው የተረጋገጠባቸው ከጊዜያዊ ወታደራዊ ደርግ አባሎች ውስጥ ሀምሳ ስምንተኛ ሌተና ጄኔራል አማን ሚካኤል አንዶም፣ ሀምሳ ዘጠነኛ የመቶ አለቃ ተስፋዬ ተክሌ፣ ስልሳኛ ጁንየር ኤክማን ዮሐንስ ፍትዊ በጠቅላላው ከዚህ በላይ ስማቸው በዝርዝር የተገለጸው ስልሳ ሰዎች ትናንት ህዳር አስራ አራት ቀን ስልሳ ሰባት አመተ ምህረት የሞት ቅጣት ተፈጽሞባቸዋል። የቀብር ስነ ስርአታቸውም በእለቱ የተፈጸመ ስለሆነ ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም። ያው ሲፈጸም የነበረው የአይን እማኝ የመጨረሻዋን ሰዓት ምን ትመስል እንደነበረ እንዲህ ይናገራል። ስራ ጨርሼ ከቀኑ አስር ሰዓት ስወጣ በር ላይ ትዝ እንደሚለኝ አስር አለቃ ገረመው እንዳትወጡ ተብለናል አለኝና ቆየሁ። አስራ አንድ ሰዓት ተኩል በሚሆንበት ጊዜ አስር አለቃው ከመሳሪያ ግምጃ ቤት ካቴና አውጡ አለንና አወጣን። ከዚህ በኋላ ሻምበል ባሻ ደጀኔ የሚያሽከረክረው እስረኛ ማጓጓዣ ከባድ መኪና ውስጥ ግቡ ተባልን እና ከገረመው ጋር ገባን። ሌሎች እነ እከሌ የማደላቸው ሁለት ወይም ሶስት የጦር ሰራዊት አባላት ጭምር ያሉባቸው መኪናዎች እየመሩን በግምት ከአስራ ሁለት ተኩል እስከ አንድ ሰዓት መካከል አራት ኪሎ ቤተ መንግስት ገባን። እንደገባን ቤተ መንግስት ግቢ ውስጥ ፎቅና ምድር ቤት ያለው ህንፃ ፊት ለፊት አዙሩና አቁሙ አሉን። መኪናው ቆመ፣ ወረድን። አካባቢውን ስናይ በአውዛ ይበራል፣ ፀሐይ ሆኗል። ዙሪያው በታንክ ተከቧል፣ ሚሊተሪ ፖሊስ በብዛት አለ። እኛ ከጠሪዎቹ ሶስት እርምጃ ርቀን እስረኞቹ ከምድር ቤት በየተራ በየስማቸው እየተጠሩ ወጥተው እኛ ዘንድ ሲደርሱ በተሰጠን ትዕዛዝ መሰረት የአንዱን እስረኛ ግራ እጅና የሌላኛውን እስረኛ ቀኝ እጅ አንድ ላይ በማድረግ በካቴና እናቆራኛቸዋለን። ከዚያ በኋላ መኪና ላይ ሚሊተሪ ፖሊሶች ያሳፍራሉ። በዚህ አይነት በግምት ከሃምሳ በላይ ሰዎች ተቆራኝተው መኪና ላይ ተጫኑ። መኪና ውስጥ ገባንና

በትእዛዞ መሰረት ከተከናወነ በኋላ ስለ አፈጻጸሙ ማስረጃ የሚሆን የወህኒ ቤቱ አባል ሻምበል ነጋሽ ማሞ የስድሳ ሰዎችን አስከሬን ተረክቦ ደረሰኝ ሰጠም። ስድሳኛው በዛ ሁለት ከደርጉ ጋር ተዋግተው ራሳቸውን የገደሉት የጊዜ ወታደራዊ አስተዳደር ደርግ የመጀመሪያው ሊቀ መንበር የነበሩት የለተናል ጄኔራል አማን ሚካኤል አንዶም አስከሬን ነበር። በግድያው ወቅት በተባራሪ ጥይት የቆሰሉ የደርግ ወገኖች ማንነት ተረጋግጦ በደርጉ የሕክምና መኮንን በመቶ አለቃ እንዳለ ገላን በኩል ሕክምና ተደረገላቸው። ታሪክ እያንዳንዷን መዝግቦ እንዴ አኑሯል። ኅዳር 14 ቀን ማታ ለመግደል ከተሰማሩት ወታደሮቹ ስድስት ቆስለዋል። ይህ ሁሉ ሲሆን የደርግ አባላት ኮሎኔል መንግስቱ ኃይለማርያምን ማርያምን ጨምሮ ታላቁ ቤተ መንግስት ውስጥ ስብሰባው ሳይበተን ቁጭ ብለው የግድያውን መፈጸም ሪፖርት ይጠብቁ ነበር። ህዳር 14 ማታ ቅልጥ ባለና የደርግን ወገን ባለ የተኩስ 59 ጄኔራሎችና ሚኒስትሮች ተገድለው ለደርጉ ኃላፊዎች አዲስ አበባ ወህኒ ቤት ግቢ ውስጥ በአካል ተገኝተው የአጼ ኃይለ ሥላሴን ጄኔራሎችና ሚኒስትሮች ተኩሰው የገደሉ የደርግ አባላት ስም ዝርዝርና የተኮሱት ጥይት መጠን በሻለቃ ጌታቸው ሽበሺ ሪፖርት ተደረገ። በዚሁ መሰረት ሻለቃ ጌታቸው ሽበሺ 43 ጥይት፣ ሻምበል ተፈራ 32 ጥይት፣ ሻምበል ኃይሌ መለስ 25 ጥይት፣ ባሻ ተፈራ ጂፋር 60 ጥይት፣ 50 አለቃ በቀለ ደጉ 32 ጥይት፣ ፒቲ ኦፊሰር ሚካኤል 25 ጥይት፣ 50 አለቃ ዳምጤ 16 ጥይት፣ ወታደር ደጀኔ አለማገኘው 40 ጥይት ወታደር ገብራጅ ብርሃኑ ሐምሳ ጥይት፣ ሻለቃ ባሻለማ ኩምሳ ሰባት ጥይት፣ ምክትል አስር አለቃ ግርማየለ ሶስት ጥይት፣ በጠቅላላው 393 ጥይቶች መተኮሳቸው ተረጋገጠ። ይህ ቁጥር በደርግ አባላቱ ብቻ የተተኮሰውን የሚያካትት እንጂ በሌሎች ወታደሮች የተተኮሰውን አይጨምርም። ይህንንም ታሪክም እያንዳንዷን መዝግቦ እንዲህ አኖረው። ከዚያን ጊዜ አንስቶ እንደተጋደልን መግደል፣ ማሸነፍ፣ ቢሻን በፊደል ቸ ቢሻን በፊደል ሸ እየተናቆርን እየተናቆረን ዛሬ ላለንበት ሆድና ጀርባ ሆኖ የመላየት መንገዳችንን አንድ ብለን የጀመርንበት ያን ጊዜ ዛሬም አልገፋ ብሎን መንገዱም አልተገባደደ እኛም ይብቃ ብለን አላገባደድ ነው። ደም እንደፈሰሰ የፈሰሰው ሳይታበስ ዳግመኛ እየፈሰሰ ይህም ሳይታበስ ሰልሶ እየፈሰሰ ዛሬም አለን። ክብር ለሰማዕታት። ትናንት በእነርሱ ሰማዕት መሆን ዛሬን በቃችሁ ይበለን፣ ከመገዳደል የምንወጣ ያደርገን። መልእክታችን ነው። ለሟች ቤተሰቦች ሐዘናቸው ዛሬም ድረስ አለና መጽናናት ይሆን፣ ለሟቾችም ነፍሳቸው በሰላም የምታርፍ እንድትሆን ተመኘን። ሰላም።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 ሞርስ ኮሚኒኬሽን ነው። የትወረዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉ ላስታውሳችሁ። ይህ ሞርስ ኮሚኒኬሽን ነው።